ሎተሪ ደርሶኛል በማለት የማታለል ወንጀል የፈጸሙ ሁለት ተጠርጣሪዎች ተይዘው ምርመራ እየተጣራባቸው ይገኛል። ምክትል ሳጅን ፍሬዊኔ ገብረ ጻዲቅ ዘግበዋለች። ዋና ሳጅን ፈለጉ ሻሻገሬ ዝርዝሩን ታቀርበዋለች። ሁለቱ ተጠርጣሪዎች የማታለል ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ ዘጠኝ ልዩ ቦታው አራት ኪሎ ብርሃንና ሰላም ማተማ ቤት አካባቢ ነው። የግል ተበዳይ ዳንኤል ሽሻይ መንገድ ላይ እየተንቀሳቀሰ እያለ አንደኛው ተጠርጣሪ በመምጣት ሎተሪ ደርሶኛል፣ የሚወጣበትን ቦታ አላውቀውም በማለት ከሁለተኛው ተጠርጣሪ ጋር በመሆን ወንጀሉን እንዴት እንደፈጸሙበት ተናግሯል። መንገድ ላይ የሄድኩ ሎተሪ ደርሶኛል ብለው አሳየኝ ና። ከዛ የት ነው ና ውጣው ብሎ አሳየ። ከዛ እኔ አላውቀውም ሲለው ሁለተኛ ተጠርጣሪው ሞተ ደግሞ እኔ አውቀዋለሁ አለ። ሰው አምስት ሺህ ደርሶታል? አዎ ደርሶታል አለ። እኔ አውቀዋለሁና እናሳየውና የተወሰነ ብር ይስጠን፣ ብር አለ አለኝ። ከዛ ክስ ላይ የለኝም ብር አካውንት ሳወጣ አልኩት፣ እሺ በቃ እናውጣና እንስጠው አለ። ከዛ አውጥቼ ሰጠኋቸው። የአራት ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ጌታሰው በጀ እንደተናገሩት ሁለቱ ተጠርጣሪዎች ሎተሪ ደርሶናል በማለት 19 ሺ ብር አታለው ለመሰወር ሲሞክሩ በወቅቱ የወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት ተጠርጣሪዎች እጅ ከፈንጅ ተይዘው ምርመራ እየተጣራባቸው መሆኑን ገልጸዋል። አንደኛ ተጠርጣሪ መጀመሪያ ሎተሪ የሰባ አምስት ሺ ብር ሎተሪ ደርሶኝ ነው በሚል ይጠይቀዋል። የግል ተበዳይ እና ቦታውን እንዲያሳየው ሲጠይቀው አይ አላቆም ብሎት ሲሄድ ሁለተኛ ተጠርጣሪ ከአንደኛ ተጠርጣሪ ጋራ ማይታወቁ በመምሰል የ75 ሺህ ብር ሎተሪ ካሳያቸው በኋላ እኔ ቦታውን አውቀዋለሁ እና ብር እንስጠው በማለት የግል ተበዳይን የመግባባት ስራ ይሰራል። የግል ተበዳይም የ75 ሺህ ብር ሎተሪ ስለመሰለው እና ብር አውጥተን እንስጠው ቀዲውን እንካፈላለን በሚል አይነት ሳቢ በማግባባት ስራ ሲሰራው ብር እንዳልያዘ ሲገልጽለት ከባንክ አውጣ ይለዋል። ከባንክ ሄድና 19 ሺ ብር ያወጣና ለአንደኛ ተጠርጣሪ እንዲሰጥ ያደርገዋል። ብሩን ይዘው ለመሰወር ቦታ እያመቻቹ ባለበት ሰዓት ላይ በአካባቢው ይህንን ወሬያቸውን ሲነጋገሩ የሰማ የፖሊስ አባላቶች ነበሩ። ቀድሞ ይህንን የግል ተበዳይ እነዚህ ተጠርጣሪዎች እያታለሉት ሊሆን ይችላል በሚል ይይዟቸዋል። ከተያዙ በኋላ ተይዘው ወደ ጣቢያችን ይመጣሉ። እኛም በምርመራ እያጣራ እንገኛለን ማለት ነው። ወንጀል ፈጻሚዎች ልዩ ልዩ የማታለያ ስልት በመጠቀም ወንጀል ይፈጽማሉ። በተለይ ደግሞ ሎተሪ ደርሶናል፣ የአዲስ አበባ መታወቂያ የለንም፣ የምናወጣበትን ቦታ አናውቀውም በማለት በተደጋጋሚ ጊዜ የማታለል ወንጀል የሚፈጽሙ እንዳሉ ኅብረተሰቡ ተገንዝቦ ጥንቃቄ ማድረግ እንደሚኖርበት ሳጅን ጌታሰው አበጀ መልእክታቸውን አስተላልፈዋል።